በስማአ ወወልድ በመንፈስ ቅዱስ አህዱ አምላክ አማስሩ ወረውሎ ወርሃት ቅዱስ ዛቲ አይረፈ ሐዋርያ ቅዱስ ፊልጶስ ዘምሰባ ወክሌቱ አርድዒት። አንድ አምላክ በሚሆን በአ በወል በመንፈስ ቅዱስም መስከረም አስራ መጥቅምት አስራ አራት በዚች ቀን ከሰባ ሁለቱ አርድሂት ውስጥ የሆነ አንዱ ቅዱስ ሐዋርያ ፊልጶስ አረፈ። ጌታችንም በቂሳርያ ሀገር ውስጥ ባለፈ ጊዜ በውስጡ አስተማረ። ትምህርቱንም ሰምቶ ክብር ይግባውና ጌታችንን አምኖ ተከተለው ከሰባ ሁለቱ አርዴትን ጋር ተቆጠረ። ጌታችንም ይሰብኩ ዘንድ ሁለት ሁለት አድርጎ በላካቸው ጊዜ ክርሳቸው አንዱ ይህ ደቀ መዝሙር ነው። ከመድኃኒታችንም እርገት በኋላ ሐዋርያት ከሾማቸው ከሰባቱ ዲያቆናት ውስጥም የተቆጠረ ነው። እርሱም ወደ ሰማሪያ ወርዶ አስተማረ። ብዙዎችንም አሳምኖ የክርስትና ጥምቀትን አጠምቃቸው። ከዚህ በኋላ የተጎዳውን ስራየኛ የእኛ ሲሞንን አጥምቆት ነበር። እርሱ የመንፈስ ቅዱስን ጸጋ በገንዘብ ሊገዛ አስቧልና። ከዚህ በኋላ ወደ ጋዛ በሚወስደው መንገድ ይሄድ ዘንድ መንፈስ ቅዱስ ፊልጶስን አዘዘው። በሄደም ጊዜ ለኢትዮጵያ ንግሥት ለህንደኬ በጅሮንድ የሆነ ጃንደረባውን አገኘው። እርሱም እንደ በግ ሊታረድ መጣ የሚለውን የነቢዩ ኢሳይያስን መጽሐፍ ያነብ ነበር። ፊልጶስም ጃንደረባውን የምታነበውን ታስተውለዋለህን? አለው። ጃንደረባውም ያስተማረኝ ሳይኖር እንዴት አውቀዋለሁ አለ። ፊልጶስም ስለ ጌታችን ስለ መከራው ለዓለም ሁሉ ድነ ስለ ሆነው ሞቱ እንደ ተነገረ ተረጎመለች። ጃንደረባውም ጌታችን ኢየሱስ ክርስቶስ ይኸው እግዚአብሔር ልጅ እንደሆነ አመነ። ያን ጊዜም በፊልጶስ እጅ ከወንዝ ውሃ ውስጥ ተጠመቀ። ከውሃው በወጡ ጊዜ መንፈስ ቅዱስ ፊልጶስን ነጥቆ ወሰደው። ጃንደረባውም ሁለተኛ አላየውም። ፊልጶስም ወደ አዛቶን ከተማ ደረሰ። እያስተማረም እስከ ቂሳሪያ ሄደ። በከተማዎች ሁሉ በመዞር ወንጀልን ሰበከ። ከአይሁድና ከሳምራውያንም ብዙዎችን ክብሪ ግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መልሶ የክርስትና ጥምቀትን አጠመቃቸው። ለሐዋርያ ፊልጶስም ከእርሱ ጋር ወንጀልን የሚሰብኩ አራት ሴቶች ልጆች ነበሩት። አገልግሎቱንም ፈጽሞ በሰላም አረፈለት ዜር ምስጋና ይሁን። እኛንም በዚህ ቅዱስ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከፊልጶስ ሐዋርያ እምሰባ ፍልስጥም ወቄሳሪ አምስላ ዋሊቲከ አርባ እንዴት ንበያ አረ አሩ ትምህርት በከመተካ ወያ ሀገረ ሳምር ዋዲዮ ሰያ በዚህችም ቀን ከሮሚ ሀገር የሆነ የከበረ የእግዚአብሔር ሰው ሙሴ አረፈ። የዚህም ቅዱስ የአባቱ ስም አውፊሚያኖስ፣ የእናቱ ስም አግሊያስ ነው። እነርሱም እግዚአብሔርን የሚፈሩ እጅግ ባለ ዘጎች ናቸው። አብዝተውም ይመጸውታሉ፣ ጊዜም ይጸልያሉ፣ እስከ ዘጠኝ ሰዓትም ይጾማሉ። ድሆችንና ሰባዎች ችግረኞችንም ሳያይዙ አይበሉም ነበር። ነገር ግን ልጆች የሏቸውም ነበር። የእግዚአብሔርን ፈቃድ የሚያደርግ የተባረከ ልጅን ይሰጣቸው ዘንድ እግዚአብሔርን ይለምኑት ነበር። ጌታችንም ልመናቸውን ተቀብሎ ይህን መልኩ እጅግ ያማረ የከበረና የተባረከ ልጅን ሰጣቸው። በወለዱትም ጊዜ እርሱ ደስ ብሏቸው ለድሆችና ለምስኪኖች ታላቅ ምሳ አደረጉ። ስሙንም ሙሴ ብለው ሰየሙት። ትርጓሜውም የእግዚአብሔር ሰው ማለት ነው። ስለ እርሱም እግዚአብሔር ልመናቸውን ሰምቷልና። ከዚህ በኋላ ሙሴን በመልካም አስተዳደግ አሳደጉት። መንፈሳዊና ስጋዊ ትምህርትንም ጥበብንም ሁሉ አስተማሩት። አድጎን በጎለመሰ ጊዜ አባቱ አውፍምያኖስ ሚስቱ አግሊያስን፣ እነሆ ልጃችን ሙሴ አደገ፣ ሚስትን እንድናጋባውና በጋብቻውም ደስ ሊለን ለእኛም ይገባል አሉ አላት፣ ለእኛ ይገባናል አላት። የሙሴ እናት አግሊያስም ሰምታ በዚህ ነገር ደስ አላት። ከሮሚ ሀገር ታላላቆች ሰዎች ወገንም መልኳ እጅግ ያማረ አንዲት ብላቴና አጋቡት። ታላቅ ሰርግንም በማዘጋጀት ሸልመው አስጊጠው በቤተ ክርስቲያን ውስጥ በጋብቻ ስርዓት አክሊላትን አቀዳጇቸው። ከዚህ በኋላ ስጋውን ደሙን ተቀብለው ወደሚሰርጉበት ቤት ገቡ። ከዚህ በኋላ በማግስቱ አውፍሚያን ውስጥ ሚዜውን ጠርቶ እንዲህ አለው፣ ሙሽራው ወደ ሙሽሪቷ አገብቶ ጋብቻውን ሕግ እንዲፈጽም ንገረው። ያን ጊዜም ያም ሚዜውን በነገረው ጊዜ ወደ ሙሽራዊቱ ገባ። ድንቅ የሆነ ውበቷንና ድም ግባቷንም ተመለከተ። በልቡም አስቦ እንዲህ አለ፣ ይህ ሁሉ ውበትና ድምግባት ኃላፊ ጠፊ አይደለምን? ይህንንም ብሎ ወደ ሰማያዊት መንግስቱ የሚደርስበትን መንገድ እንዲመራው እግዚአብሔርን ለመነው። ውሽራይቱንም እንዲህ አላት፤ የተባረክሽ እህትዬ ሆይ ሰላም ይሆንልሽ። የእግዚአብሔርን ፍቅር አንድነት ከአንቺ ጋር ይኑር። በክብር ግባውና በጌታችን በኢየሱስ ክርስቶስ ዘንድ እስከምንገናኝ ደህና ሁኝ። ይህንንም በሚላት ጊዜ ልብሶቹን አውልቆ ሰጥቷት ከእርሷ ዘንድ ወጣ። የተሞሸረተበትንም ልብስ ለውጦ ከባህር ዳርቻ እስከሚደርስ መንገዱን ተጓዘ። ልብሶቹንም ሁሉ ሸጦ ለድሆች እና ለችግረኞች ምጽዋትን ሰጠ። እርሱም ጨርቅ በመልበስ እንደ ድሃ ሆኖ ቁራሽ እንጀራ እየለመነ በየጥቂቱ እየተመገበ እስከ ሀገረ ሩሃ ድረስ ደረሰ ድረስ ሄደ። ከዚያም በደረሰ ጊዜ ወደ ቤተ ክርስቲያን ውስጥ ገብቶ ለሩሀ ንጉሥ ለአቃሪዎስ በስብከቱ ወራት የተላከለትን ክብር ይግባውና ጌታችን ኢየሱስ ክርስቶስን ስዕልና የመቤታችን የቅድስት ድንግል ማርያም ስዕል አግኝቶ ከስዕሎቹ ተሳልሞ በረከትን ተቀበለ። ወደ ልዑል እግዚአብሔርን ፈጽሞ እያመሰገነ ጸለየ። ወጥቶም ኑሮውን ከድዎችና ከምስኪኖች ጋር አደረገ። ከዚህ በኋላ መጸለይን እና መጾምን ጀመረ። እስከ ምሽትም ይጾማል፣ በቀንና በሌሊትም ጸሎቱን አያቋርጥም። ምጽዋትንም ከድዎች ጋር ተቀብሎ እርሱ መልሶ ለሌሎች ይሰጣቸዋል። በዚያችም ዕለት በነጋ ጊዜ ወደ ሰርጉ አዳራሽ አባትና እናቱ ሲገቡ ሙሽራው ልጃቸው ሙሴ በጫጉላው ቤት እንደሌለ ሰሙ። ደስታቸውም ወደ ሐዘን፣ የሰርጉ ዘፈን ወደ ለቅሶ፣ ወደ ዋይታ ተለወጠ። ከዚህ በኋላ አውፍሚያኖስ ባሮቹን ጠርቶ ብዙ ገንዘብ ሰጣቸው። እንዲህ እንዲሁም አላቸው፣ ልጄን እስከምታገኙ ድረስ ሁለት ሁለት እየሆናቸው ወደየሀገሩ ሀገሩ ሁሉ ሂዱ። ልጆችና ለችግረኞች ምጽዋትን ምጽዋትን ስጡ። እነርሱም በሀገር ሁሉ ተበታተኑ። ከአባቱ አገልጋዮቹም ሁለቱ አገኙት፣ ግን አላወቁትም። ምጽዋትንም ከድሆች ጋር ሰጡት። ቅዱስ ሙሴ የማቋቋቸው እንዲህ ብሎ አመሰገነ። ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ ስለ አንተ ፍቅር ከአባት የባሮች እጅ መጽዋትን እቀበል ዘንድ ለዚህ ታላቅ ክብር አድለኛል፣ እናመሰግናሃለሁ አለ። የአባቱ አገልጋዮቹም ብዙ ወራት በሁሉ ሀገሮች ሲዞሩ ኑረው ወደ አውፍሩሚያኖስ ጌታቸው ተመለሱ። የእግዚአብሔር ሰው ቅዱስ ሙሴም ከሰንበት ቀኖች በቀር እህልን የማይቀምስ እስኪሆን ድረስ ተጋድሎውም በመጨመር በየሁለትና ና በየሶስት ቀኖችም የሚጾም ሆነ። ከዚህ በኋላ እመቤታችን የከበረች ድንግል ማርያም ከዚያች ቤተ ክርስቲያን ከካህናት ውስጥ ለአንድ ደግ ቄስ ተገልጣ እንዲህ አለችው በጠዋት ወደ ቤተ ክርስቲያን ውጭ ውጣ። ከምሰሷ አጠገብ ብቻውን ቆሞ የሚጸልይ ሰው ታገኛለህ። የእግዚአብሔር ሰው ሆይ ወደ ቤተ ክርስቲያን ግባ በለው በውጭ ተተወው። ጾሙ ጸሎቱ በእግዚአብሔር ፊት መዓዛው ጣፋጭ እንደሆነ በጣም ተቀባይነት አግኝቷልና። ሲነጋም ያ ቄስ ወደ ወደ ቅዱስ ሙሴ ሂዶ የእግዚአብሔር ሰው ሆይ ወደ ቤተ ክርስቲያን ግባ አለው። ሙሴም አባቴ ሆይ በከበረ ቦታ ላይ መቆም የማይገባኝ ኃጢአተኛ ነኝና ተወኝ አለው። ቄሱም ወደ ቤተ መቅደስ አስገባ ዘንድ ከቅድስት ድንግል እመቤታችን ማርያም ወደ አንተ ተልኪያለሁ ብሎ መለሰለት። ወደ ቤተ ክርስቲያን ያስገባው ዘንድ እንዳዘዘችው ነገረው። ከዚህ በኋላ አስገባው። ከዚህ በኋላ የእግዚአብሔር ሰው ሙሴ ወደ አገረ ጠርሴስ ይሄድ ዘንድ አስቦ እርሷም የሐዋርያው ጳውሎስ አገር ናት። እንዲህም አለ እስከ ለተሞቴ በውስጡ አኖራለሁ ስጋው ምንም በሮሚ አገር የሚኖር ቢሆንም የትውልድ አገሩ ናትና በረከትን እቀበላለሁ ብሎ አሰበ። በሌሊትም ወጥቶ ወደ ባህር ዳርቻ ሄደ። ወደ ጠርሴስ ሚሄድ ዘንድ በመርከብ ተጫነ። በባህር መካከልም ታላቅ ነፋስ ተነሳባቸው። ባህሩም ከነፋሱ ኃይል የተነሳ ታወቀ። ወደ የትም እንደሚሄዱ አያውቁም ነበር፣ ቀኑ ጨልሞባቸዋልና፣ ስለነፍሳቸውም ድህነት ወደ እግዚአብሔር እየለመኑ በዚያን ጊዜ ባህሩ ጸጥ ብሎ ታላቅ ደስታ ሆነ። ብርሃንም ታየ። ወደ ሮሚ ሀገር ወደብም እንደ ደረሱ አወቁ። ቅዱስ ሙሴም ተነስቶ በመርከብ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 አለው በዚያን ጊዜ ማውፍሚያኖስ የልጁ የሙሴን ስደት አስታውሶ በተቃጠለ ልብ አለቀሰ መኖሪያውንም በቤቱ ደጅ እንዲሰሩለት አዘዘ ሁለተኛም ከአገልጋዮቹ አንዱን በሚሻው ነገር ሁሉ እንዲያገለግለው አዘዘው ዘይርም ሰው ሙሴ ያን የሚያገለግለውን ወንድሜ ሆይ ከሰንበት ቀኖች በቀር መብልና መጠጥ እንዳታመጣልኝ ለምን አለው አለው ይህንንም ይኸውም ከቁርባን በኋላ ግማሽ እንጀራና የጽዋ ውሃ ብቻ ይሁን አለው በጾምና በጸሎትም እየተጋደለ በዚያ በአባቱ ደጅ 12 አመት ኖረ ሰውንም የሚወድ ቸር ጌታችን ኢየሱስ ክርስቶስ ከዚህ አለም ድካም ሊያሳርፈው ወዶ ተገለጠለት እንዲህም አለው የመረጥኩ አንተ ብፁዕ ነህ አንተ ፈቃዴን ፈጽመሃልና በዚህ አለም ከደስታ ሀዘንን ከብልጽግና ድህነትን መርጠሃልና እኔም የማይጠፋ ብልጽግና እሰጥሃለሁ ዳግመኛም ስምህን የሚጠራ መታሰቢያን ለሚያደርግ የተራበውን ለሚያጠግብ የተጠማውን ለሚያጠጣ የተራቆተውንም ለሚያለብስ ገድልህንም ለሚጽፍ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 መላእክት ነቢያት፣ አውራ ጻድቃን ሰማይታት ለሚያገለግሉት የዘላለም ተድላ ደስታ ለሚሰጥ ለነበረና ለሚኖር ፈጣሪያችን ምስጋና ይሁን እያሉ ነፍሱን ተቀበሏት። ሕዝቡም ሁሉ በቀዳሴ ጊዜ በቤተ ክርስቲያን ውስጥ የተሰብስበው እያሉ ከመሰዊያው በላይ የጌታችን የጌታቸውን ሕጎቹንና ስርዓቱን የሚያደርጉ ደጎች አገልጋዮች ባሮች የተመሰገኑ ናቸው። እነርሱ ወደ ዘላለም ተድላ ደስታ ይገባሉና የሚል ቃልን ሲጮህ ሰሙ። የቀጳጳሳቱና የኤጲስቆጶሳት ቀሳውስቱና ዲያቆናቱ ህዝቡም ሁሉ በሰሙ ጊዜ በላያቸው ታላቅ ፍርሃት ወደቀባቸው። የቅዳሴውም ሰዓት ከተፈጸመ በኋላ ይህን ሚስጥር ይገልጥላቸው ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ በመጸለይ ማለዱ። በዚያን ጊዜም ሰውየእግዚአብሔር ሰው በአውፍ ሚያኖስ ቤት ፈልጉት ነው እርሱ ነፍሱን በእግዚአብሔር እጅ ሰጥቷልና፣ የሚል ቃልን ሰሙ። ሊቀ ጳጳሳቱም ይህን ነገር ሰምቶ አውፊሚያኖስን እንጠራውና ይህ ታላቅ ጸጋ በቤት ውስጥ ሲኖር በህይወቱ ሳለ እንድንጎበኘው በረከቱን እንድንቀበል ለምን አልነገርከንም አለው። አውፊሚያኖስም እንዲህ ብሎ መለሰ፣ ክቡር አባት ወይ ቅድስና መስክር፣ ይህን የሚመስል በቤቴ ውስጥ እንዳለ አላወቅሁም አለ። በዚያን ጊዜ ሊቀ ጳጳሳቱ ከሁለቱ ከአይናትና ከህዝቡ ጋር ተነስቶ ወደ አውፊሚያኖስ ቤት ሄደ። የከበረ የእግዚአብሔር ሰው ሙሴንም ባረፈበት ቦታ አገኙት። ክርስታሱም ከእጁ ውስጥ ነው ሊቀ ጳጳሳቱም ያችን ክርታስ አንስቶ የእግዚአብሔር ሰው ሙሴ የአውፍሚያኖስ ልጅ እናቱም አግልያስ እስከሚለው ስሙ እስቲ ደርስ በዙ ሁሉ ፊት አነበባት። እናትና አባቱም በሰሙ ጊዜ ደነገጡ፣ መራራ ለቅሶን ማለቀሶ ቤተሰቦቻቸውም ሁሉ። ከዚህም በኋላ ሊቀጳጳሳቱም አጽናንቶ ጸጥ አደረጋቸው። በዚያን ጊዜም ሊቀጳጳሳቱ የአር ልብስ አስመጥቶ በክብር ገነዘው ወደ ቤተ ክርስቲያንም ወስደው ከስጋው እስከሚባረቁ በቤተ መቅደስ አኖሩት ከአይናትና ህዝቡ ሁሉ። ከዚያም በኋላ ብዙ በሽተኞች፣ እውሮች፣ አንካሶች፣ ድንቆሮች፣ ዲዳዎች መጥተው ከስጋው በተሳለሙ ጊዜ ሁሉም ከደዌያቸው ዳኑ። በዚያችም ቀን ታላቅ ደስታ ሆነ። ህዝቡም በዙ። ህዝቡም በበዙ ጊዜ የልጁን የሙሴን ስጋ ካልጋው ላይ እንዳይጥሉት አውፍሚያኖስ ፈራ። ብዙ ገንዘብም አምጥተው ይበትኑ ዘንድ አገልጋዮቹን አዛቸው ስጋውን ትተው ወደ ተበተነው ገንዘብ ይሄዳሉ ብሎ አስቦ ነበር። ነገር ግን ከቶ አንድ ስንኳ ወደ ገንዘብ ይሄደ የለም። ከዚህ በኋላ ስጋውን በታላቋ በሐዋርያት ጴጥሮስና ጳውሎስ ቤተክርስቲያን አኖሩ። ከስጋውን ብዙ ደንቆች ተአምራቶች ተገለጡ። እውሮች አይተው አዩ፣ አንካሶችም ቀንተው ሄዱ፣ ደንቆሮችም ሰሙ፣ ለምጻሞችም ነጹ፣ አጋንንት ያደሩባቸውም ወጡ።

በዚህ ችም ቀን ዳግመኛ የቁስጥንጥያ ንጉሥ የቴዎዶሲዎስ ልጅ የቅዱስ የገብረ ክርስቶስ የረፍቱ መታሰቢያ ነው። ይህም ቴዎዶሲዎስ እግዚአብሔርን የሚፈራ ነው። ሚስቱም በጎ የምትሰራ እግዚአብሔርንም የምትፈራ ና ስሟን መርኬዛ ነው። እነርሱም ልጅ ስለሌላቸው ያዝኑ ነበር። ወደ ኢየሩሳሌም ሂደው ስለትን ተሳሉ። ቸር መሐሪ ወደሆነ እግዚአብሔርም ለመኑ። እርሱም ለመናቸውን ተቀብሎ ይህን የአማራ ልጅ ሰጣቸው። ስሙንም አብዱል መሲ ብለው ሰየሙ። ትርጓሜውም ገብረ ክርስቶስ ማለት ነው። የቤተክርስቲያንን ትምህርት ሁሉ ስጋዊንም ትምህርት ሁሉ አስተማሩ። አድርጎ በበጎለመሰም ጊዜ የሮሚዮን ንጉስ ልጅ አጭተው የሮሚዮን ንጉስ ልጅ አጭተው እንደ ስርዓቱ አጋቡት። ከለቱ ኩለታም በሆነ ጊዜ ሙሽራው ገብረ ክርስቶስ ተነስቶ ወደ ሙሽራቱ ገባ። እጇንም ይዞ ከእርሷ ጋር ቃል ኪዳን አደረገ። ከዚያም የሃይማኖት ጸሎት በአንድ አምላክ እናምናለን የሚለውን እስከ መጨረሻው ጸለየ። የተሞሸረበትንም ልብስ ከላዩ አውልቆ የግምጃ ልብስን ለበሰ። ወደ ሙሽሪቱ ሄዶ ራሷን ሳማት። እንዲህም እያለ ተሰናበታ። እግዚአብሔር ከአንቺ ጋር ይኑር፣ ከሰይጣን ስራ ሁሉ ያድንሽ አላት። እርሷ አልቅሳ፣ ጌታዬ ወዴት ትሄዳለህ? ለማንስ ተወኛለህ? አለችው እርሱም በእግዚአብሔር ዘንድ ተውሻለሁ፣ እኔም ጌታዬ ኢየሱስ ክርስቶስን ልከተለው እሄዳለሁ። የአባቴ መንግስት አላፊ ነውና አንቺ መሀላሽን አስቢ አላት። ያን ጊዜ መሀላዋን አስባ ዝም አለች። ለሰርጉም የታደሙት ሁሉ እንደ እንደ ተኙ በሌሊት ወጥቶ ወደ ሄደ። ወደ ባህር ዳርቻም ደርሶ በመርከብ የሚጓዙ መንገደኞችን አገኘ የአመት መንገድ ወደሚሆነ አርማኒያም እስከሚደርስ ከእነርሱ ጋር ተጓዘ። ነግቶ ወደ ሰርጎ አዳራሽ አባትና እናቱ በገቡ ጊዜ ሙሽራውን ልጃቸውን አላገኙትም። ሙሽሪትንም ልጃችን ወዴት ሄደ አሏት። እሷም እንዲህ አለቻቸው፣ በሌሊት ወደ እኔ የገባ ማህራን አማለኝ፣ ከእኔ ጋር ቃል ኪዳንን አደረገ። ራሴንም ስሞኝ ከእኔ ዘንድ ወጣ። እኔም እያለቀሱ ብቻዬን አደርጉ። ነገሯንም ሰምተው ወድቀው በመጮ ታላቅ ልቅሶን አለቀሱ። በዚያን ጊዜ በሀገሮች ውስጥ ሁሉ ልጁ ገብረክርስቶስን ይፈልጉት ዘንድ ንጉሡ አምስት መቶ አገልጋዮችን ላከ። ለዶዎችና ለምስኪኖች ምጽዋት አድርገው የሚሰጧቸውን ብዙ ገንዘብም ሰጥቷቸው ገብረ ክርስቶስን ግን በእመቤታችን ቅድስት ማርያም ስም በአርማንያም ሀገር በተሰራች በአንዲት ቤተ ክርስቲያን ደጅ የሚኖር ሆነ። አባቱ የላካቸውም ሁለቱ አገልጋዮች ከዚያ ደርሰው ስለ እርሱ መረመሩ፣ ግን ወሬውን ማግኘት ተሳናቸው። ለድዎችም ምጽዋትን ሰጡ። እርሱም ከድዎች ጋር ምጽዋትን አብሮ ተቀበለ። በዚያ አስራ አምስት አመት ከኖረ በኋላ እመቤታችን ቅድስት ድንግል ማርያም ለአንድ ቄስ ተገለጠችለት። ቦታውንም አመልክታ ማመልከታ እንዲህ አለች፣ የእግዚአብሔር ሰው ገብረ ክርስቶስን ይዘ ከቤተ ክርስቲያን ውስጥ አስገባው ከውጭ ትቶት። ቄሱም እመቤታችን እንዳዘችው አደረገ። ከዚህም በኋላ የተመሰገነ ገብረ ክርስቶስ በሌሊት ተነሳ። ከእመቤታችንም ስዕል ፊት ቆሞ ጸለየ። እንዲህም አለ እመቤቴ ወይ፣ የተሰወረ ስራዬንም አንቺ ለምን ገለጥሽ? አሁንም ወደሚሻለኝ ምሪኝ። ይህንንም ብሎ የእመቤታችን ስዕሏን ተሳልሞ በሌሊቱ ወጥቶ ወደ ባህሩ ወደብ ደረሰ። ወደ ሌላ ሀገር ሊሄድ ወዶ በመርከብ ተሳፈረ። ነገር ግን በእግዚአብሔር ፈቃድ ከአባቱ ሀገር ደረሰ። የአባቱና የእናቱን ባሮች እየናቁትና እየሰደቡት በአስበደ በአባቱ ደጅ 15 አመት ኖረ። ሲገቡና ሲወጡም ሽታው እንደሚያስጨን እንዳስጨንቀን ይህን ምስኪና አስወግዱልን ይላሉ። ወጭትና ደስት በላዩ አጥበው በላዩ ይደፉበታል። ውሾቹም እንዲነክሱት እንዲናከሱበትና እንዲበሉት የስጋ ፍርፋሪ ይጥሉበታል። ውሾች ግን ቁስሉን ይልሱት ነበር እንደዚህም አብዝተው አሰቃዩት። ከዚህ በኋላ ወደ እግዚአብሔር እንዲህ ብሎ ለመነ። ጌታ ኢየሱስ ክርስቶስ ሆይ፣ ለአባቴና ለእናቴ ባሮች በደል እንዳይሆንባቸው ወደ አንተ ውሰደኝ አለ። በዚያን ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ስሙን ለሚጠራ መታሰብን ለሚያደርግ ቃል ኪዳን ሰጠው። ከዚህ በኋላ ገሩን ከመጀመሪያው እስከ መጨረሻው በእጁ ጽፎ ጨብጦአት አረፈ። በውድቀንም ህዝቡ ሁሉና ካህናቱ ሊገባ ጳጳሳቱ በቅዳሴ ጊዜ በቤተ ክርስቲያን ውስጥ ሳሉ የእግዚአብሔር ሰው በንጉስ ቴዎዶሶስ ቤት ፈልጉ የእግዚአብሔርን ሰው በንጉስ ቤት ቴዎዶሶስ ቤት ፈልጉት የሚል ቃልን ከሰማይ ሰሙ። በዚያን ጊዜ ሂደው ባረፈበት ቦታ አገኙት። በእጁም ውስጥ የተጨበጠ ቅርሳስን አዩ። ሊወስዷትም ሽተው በመውሰድ ተሳናቸው። በአንድነትም በጸለዩ ጊዜ እጁ ተፈታ። ወስደው አነበቧት። አባትና እናቱም ልጃቸው እንደሆነ አወቁ። ታላቅ ጩኸትም ሆነ። መሪ ለቅሶ ነው አለቀሱ። አክብረውም ቀበሩት። መቃብሩን በሽተኞችን ሁሉ በመፈወስ ድንቆች የሆኑ ብዙ ተምራትን የሚያደርግ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጸድቅ ጸሎት ይማረም፣ በረከቱም ከእኛ ጋር ትኑሩ ለዘላለሙ አሜን። ሰላም ለገብረ ክርስቶስ እንተ እንተ አንደ ያባሎ በሪ ዲአቡ አክልብት እስከነ ለሐሱ ቁስሎ አይረፈ ይወም ለእግዚአብሔር ከመሰአሉ እምድ አግብርት ተኮንኖ ወመደ አይማት ተስእሎ እምድረ ፈጸመ ወሰለጠ ገድሎ። በዚህች ቀን የታላቁና የከበረው አባታችን አረጋዊ ዘሚካኤል የሚባለው መታሰቢያው ነው። ይህም ቅዱስ ከእርሱ ጋር ዘጠኝ የሆኑትን ቅዱሳን የእግዚአብሔር አገልጋዮችን ወደ ኢትዮጵያ ሀገር እስካደረሳቸው ድረስ በመንገድ የመራቸው እርሱ ነው። እርሱም የዘንዶ ጅራት በመያዝ በደብረ ዳሞ ተራራ ላይ ወጣ። በዚያም ፍጹም የሆነ ተጋድሎውን ፈጸመ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከመምሩ ከአባ አቁሚ ዘንድ እንደተማረ ለልጆቹ መነኮሳት ስርዓተ ማይበረን ሰርላቸው። ከዚህ በኋላ በእግዚአብሔር ቸርነት እንደ ሄኖክና እንደ ኤልያስ ከሞት ገጽ ተሰወረ። እግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን። በረከቱም ከእኛ ጋር ተኖ ዘላም ሰላም ለዘ ሚካኤል ዘተሰም ያረጋዊ ስመ ሁረቱ በጥበብ ወፍናዊሁ ልባዊ ዘምስሌሁ ህውረ ዘባህዱ ህላዊ ሰላም ለቅዱሳን ዘተሰናአሁ ስንአዊ ከመበጸሎት የሰአሩ ስርአቶ ዳርዌ በዚህችም ቀን የመራክዋና ከርሱ ጋራ ያሉ ሰማይታት የዱማት የዱማቴዎስ እና የእምራይስ የአራት መቶ ሰላሳ አንድ ሰማይታት መታሰቢያቸው ሆነ። ለእግዚአብሔር ምስጋና እግዚአብሔርን በእግዚአብሔር በጸጋታቸው ይማረን። በረከታቸው ከኛ ጋር ትኑር ዘላለም አሜን።